ጤና ይስጥልን ውድ የኢትዮ ከረንት የኢትዮ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን ዜና ወደ እናንተ ይዘን ቀርበናል። በዛሬው የዜና ዘገባችን የምንመለከተው ዳግም የተቃረኑት ኢትዮጵያና ኤርትራ ወደ ጦርነት ያመሩ ይሆን? አሰብስ፣ ማንኛውም ዋጋ ሊከፈልባት የምትገባ ወደብ ነች። የኤርትራ ጦር ኢትዮጵያ ማስጠንቀቁ ወታደራዊ እንቅስቃሴዎች በተመለከተና የኢትዮጵያ መገናኛ ብዙሀን ዘመቻ ምን ይመስላል የሚለው እንዲሁም የኤርትራ መገናኛ ብዙሀንና ጦርነት ሊቀሰቀስ በት የሚችል እድል አሉ የሚባሉትን በዝርዝር የዜና ጥንቅራችን አካቶታል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ዜና በሰፊ የዜና ትንታኔያችን የምንመለከተው ይህንኑ ነው። ኢትዮጵያና ኤርትራ ባለስልጣን የሚሰጡት መግለጫዎች፣ የሚያደርጉት ንግግሮች ወደ ጦርነት ሊያስገባቸው በሚችሉ የቃላት ልውውጦች የታጀቡ ናቸው። የባህር በር የሌላት ኢትዮጵያ የቀይ ባህር ወደብ የማግኘት ጥያቄ ማቅረቧን ተከትሎ ጦርነት በማንኛውም ጊዜ ሊቀሰቀስ ይችላል የሚለው ስጋት እየጨመረ መጥቷል። ኢትዮጵያው ጠቅላይ ሚኒስተር ዶክተር አብይ አህመድ ለመጀመሪያ ጊዜ ባይፍ በይፋ የባህር በር ጉዳይ የሕልውና ጉዳይ ነው ያሉት ከሁለት ዓመታት በፊት በ2016 ነበር። በቅርቡ ደግሞ ኢትዮጵያ መከላከያ ሰራዊት ጠቅላይ ኢታ ማጆር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በየትኛው መልክ የባህር በር ማግኘቷ የማይቀር ነው ሲሉም ተናግረው ጦርነት ሊኖር እንደሚችልም ተመላክተዋል። እንደውም በአስር ቀን ልዩነት ለሁለተኛ ጊዜም ኢታማዦር ሹሙ የባህር በር ያስፈልገናል በባሌም በቦሌም ሲሉ በአደባባይ ተናግረዋል። በኤርትራ ስር ከሚገኙ ወደቦች አንዱ የሆነችውና ለኢትዮጵያ በቅርብ ርቀት የምትገኘው አሰብ ወደብ ከኢትዮጵያ ድንበር 60 ኪሎ ሜትር ያነሰ ብቻ የምትርቅ ናት። ኤርትራ ነፃነቷን ያወጀችው በ1985 ዓ ም ሲሆን ከዚያ ጊዜ ጀምሮ ኢትዮጵያ ወደብ አልባ ሆና ቀርታለች። በሁለት ሀገራት መካከል በድንበር ይገባኛሉ ዝግም ምክንያት ከ1990 እስከ 1992 ዓ ም ድረስ ጦርነት ተካሂዶ ወደ 100 ሺህ የሚጠጉ ሰዎች ሞተዋል። ሁለቱም ሀገራት ለረጅም ጊዜ ውጥረት ውስጥ ከቆዩ በኋላ ጠቅላይ ሚኒስትር አብይ አህመድ እና የኤርትራው ፕሬዚዳንት ኢሳያስ አፈወርቂ አብርሃ ከ2010 እስከ 2016 ዓ ም ድረስ ወዳጅም ነበሩ። በዚህም አሰብ ማንኛውም ዋጋ ሊከፈሉባት የምትገባ ነች። ከሁለት ዓመታት በፊት መጀመሪያ ላይ ጠቅላይ ሚኒስተር አብይ አህመድ ኢትዮጵያ ኤርትራ ነጻ አገር መሆኗን ተከትሎ ወደብ ያጣችበት ስህተት ነገ ይታረማል ሲሉም ደግሞ ተናግረዋል። በኬንያ የኢትዮጵያ አምባሳደር የሆኑት ጄኔራል ባጫ ደበሌ አሰብ የኢትዮጵያ ሀብት መሆኗን ው በኃይል ይመለሳልም ብለዋል። ጥያቄው አሁን አሰብ የኛ ነው አይደለም የሚለው አይደለም፣ እንዴት እናስመልሰዋለን የሚለው ነው ሲሉ የመንግስት ደጋፊ ለሆኑት አዲስ ፓራዳም የተሰኘ ዩቲዩብ ቻናል ባለፈው ጥቅምት መጨረሻ ላይ በሰጡት ቃለ ምልልስ ተናግረዋል። መስከረም 11 2018 ዓ ም የጦሩ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ለሰራዊት ከፍተኛ መኮንኖች ኢትዮጵያ የባህር በር ያሳጡ ሀገራትም እንደሚወጉ ኤርትራ በተዘዋዋሪ በመጥቀስ ተናግረዋል። ህዝባችን አሁን 130 ሚሊዮን ነው። የሚቀጥሉት 25 ዓመታት 200 ሚሊዮን ይደርሳል። እንዴት ሆኖ የ2 ሚሊዮን ህዝብ ፍላጎት ኤርትራ የ200 ሚሊዮን ህዝብ ፍላጎት ይደፈጥጣል? ሲሉ መስከረም 15 ተናግረዋል። አክለውም የመከላከያ ኃይሎች እናጠናክራለን፣ እርገታችን እናፋጥናለን፣ ባህር በር ማግኘታችን እናረጋግጣለን ብለዋል። ባለፈው ዓመት ነሐሴ ወር መጨረሻ ላይ ደግሞ ወታደራዊ ዲፕሎማሲ ኃላፊ የሆኑት ሜጀር ጄኔራል ተሾመ ገመቹ ኢትዮጵያ አሰብ ወደብ ባልተቤት ሲያስረዱ ማንኛውም ዋጋ ሊከፈልበት የሚገባ ነው ሲሉ ገልጸውታል። አሰብ በቀይ ባህር ነው የሚገኘው ለህልውናችን አስፈላጊ ሆኖ ማንኛውም ዋጋ ሊከፈልበት የሚገባ ነገር ሆኗል ሲሉ ያሉት ጄኔራሉ የመከላከያ ምህንዲስና ኃላፊ ክፍል ኃላፊ የሆኑት ጄኔራል ደስታ ደግሞ ከፍተኛ ወታደራዊ መኮንኖች በተሰበሰቡበት የቀይ ባህር ለማግኘት የዕለት እየተቃረብ ነው በየዕለቱም እየቀረብ ነው ሲሉ ደጋግመው ተናግረውታል። ይህም ማድረግ ባህር በር ማግኘት ተልእኮ የሚሸከም አስተማማኝ ኃይል መገንባት አለብን። ለዚህ ነው ዕለት በዕለት ወደዛ እየተቃረብን ነው ያሉት። በዚህም ጉዳይ ኤርትራ ደግሞ ጦርም ኢትዮጵያን ማስጠንቀቁን ነው። ኢትዮጵያ ወገን በቀይ ባህር ባህር በር ማግኘት ፍላጎት በተደጋጋሚ ቢሰማ የኤርትራ መንግስት ምላሽ ግን የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል በኤክስ ገጻቸው ላይ የሚለጥፉት አጭር መልእክት የተወሰነ ነው። ኢትዮጵያ የባህር በር ለማግኘት የምትቀርበውን ጥያቄ አደገኛ ነው በማለት ውድቅ ያደረጉ ሚኒስትሩ የድንበር መንጠቅ መርዛማ አጀንዳ ነው ሲሉ ኮንነውታል። መስከረም 6 2018 እንደ ኢትዮጵያ አቆጣጠር። ሚኒስትሩ ኢትዮጵያ እርምጃ ግልጽ የሆነ ጥቃት በማለት ለኢትዮጵያና ጎረቤቶች ጦስ እንደሚኖረው አስጠንቅቀው ሊታለፍ የማይገባ ቀይ መስመር መሆኑን ገልጸውታል። ብዙም ሲናገሩ የማይደመጡት የኤርትራ መከላከያ ህዳር ወር መጀመሪያ ላይ ኢትዮጵያ መሪዎች ህዝቡን ወደ ጦርነት ዝግት መጎተት እንዲያቆሙ አስጠንቅቀዋል። ጦሩም አክሎ ቀይ መስመር የሚያልፍ ማንኛውም አካል ለመማር ዳግም እድል የማይሰጠው አዝግት ውስጥ ራሱን እየከተተ ነው ሲሉ አስጠንቅቀዋል። በዚህም በሁለቱ ሀገራት መካከል ያለው ወታደራዊ እንቅስቃሴ ሁለቱም ሀገራት የሚያዋስነው አካባቢ ግዙፍ የሆነ ወታደራዊ እንቅስቃሴ ስለመኖራቸው ምንም የተዘገበ ነገር የለም። ይሁን እንጂ ኢትዮጵያ ብሔራዊ ቴሌቪዥን ጣቢያ ቲቪ በሺህ የሚቆጠሩ አዲስ ምልምል ወታደሮች ሲመረቁ በተደጋጋሚ ያሳያል። የሀገሪቱ መከላከያ ኃይል ሰው ኃይል ኃላፊ ሌትናንት ጄኔራል ሀጫሉ ሸለመ በቅርቡ በሰጡ ቃለ ምልልስ ላይ ጦሩ በአስተማማኝ ቁመና እንደሚገኝ ተናግረው በአስር ሺህ የሚቆጠሩ ወጣቶች እየተቀላቀሉ መሆኑን ይህም ለጠላት መልእክት መሆኑን ተናግረዋል። በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ያቀረቧቸው ከፍተኛ ወታደራዊ መኮንኖች በፕሬዝዳንት ታዬ አጽቀ ስላሴ የተለያዩ ከፍተኛ ማዕረግ እድገት ተሰጥቷቸዋል። መስከረም አስር 2018 ዓ ምት ወታደራዊ ሹሞች ያገኙት 66 ከፍተኛ ወታደራዊ መኮንኖች ሲሆኑ አራት ሙሉ ጄኔራል ማዕረግ ተሰጥቷቸዋል። ጦሩም በተጨማሪም አዲስ የተገኘ ወታደራዊ መሳሪያዎች ተተኳስ ጨምሮ፣ ታንኮች እንዲሁም የታጠቁ ተሽከርካሪዎች ብሔራዊ በዓል ወቅት ለእይታ ቀርበዋል። እስካሁን ድረስ ምንም አይነት ወታደራዊ ትርኢት ወይም ምላሽ ከኤርትራ ወገን አልተሰጠም። ይሁን እንጂ ኤርትራ ሁም በሺ የሚቆጠሩ ወጣት ወንዶች ሴቶች የሚሰለጥኑበት ብሔራዊ አገልግሎት እንደቀጠለ ነው። ጥቅምት 5 2018 ዓ ም የኤርትራ መንግሥት ተቃዋሚ የሆነው አሰና ቲቪ ኤርትራ መንግሥት በሰራዊቱ እንቅስቃሴ ገደብ በመጣል ባሉበት ምድብ እንዲቆዩ መታዘዛቸው ተዘግቧል። የኤርትራ ምንጮች ለሀገሪቱ መከላከያ ኃይል አባላት ምድባቸው ውስጥ እንዲቆዩ ጥብቅ መመሪያ መተላለፉን ነግረዋል ተብለዋል። የኢትዮጵያ መገናኛ ብዙሀን ዘመቻም የኤርትራ ብሔራዊ ቴሌቪዥን ጋር በመሆን የመንግሥት ፕሮፓጋንዳ በማስተጋባት ኢትዮጵያ ባህር በር ያጣቸው ፍትሃዊ ባልሆነ መንገድ መሆኑን መመለሱ የጊዜ ጉዳይ መሆኑን እየዘገበ ነው። ኢቲቪ የዜና ሽፋኖች የኢትዮጵያ ቀይ ባህር ወደብ ፍትሐዊ ባልሆነ መንገድ ማጣቷን የሚገልጽና ዳግም መልሶ የማግኘት ጉዳይ ላይ በሚሰጡ አስተያየቶች የታጀበ ነው። ኢቲቪ አዳዲስ የሚመረቁ ወታደሮች ከማሳየት ባሻገር ከግድቡ ወደ ወደቡ አሰብ የኛ ነው ወይም አሰብ የኢትዮጵያ ነው የሚል መፈክር የያዙ ሰልፈኞች ሲያቀርብ ነበር። ሀገር ውስጥ መገናኛ ብዙኃን በባህር በር ጉዳይ ያለው አቋም የሚያሰራጨው አክቲቪስቶች በበየነ መረብ ላይ ማሰማራቱ ይገልጻል። እነዚህ ማህበራዊ ሚዲያ ብዙሃን ላይ የተሰማሩ ዲጂታል አርሜ የተባለ የሚጠሩት አክቲቪስት ቁጥር 60 ሺ የሚደርሱ ተዘግቧል። የኤርትራ ብሔራዊ መገናኛ ብዙሀን በተለይ ኤሪ ቲቪ አስር ዓመታት ኢትዮጵያን በፊት የተፈተነ ጉዳይ ዳግም ማንሳት ዓለምን እያሳሳተች ነው በሚል የሚወነጅሉ ርዕሰ አንቀጾች አስተያየቶች ያቀርባል። ጥቅምት 1 2018 ዓ.ም የቀረበው ርዕሰ አንቀጽ ኢትዮጵያ መንግስት ለአንዴና ለመጨረሻ ህጋዊ በሆነ መልኩ የተፈታ ጉዳይ በመቀስቀስ በሁለት ሀገራት መካከል ጦርነት ለመጫር እየሞከነ ነው ሲል ወንጅሏል። የማስታወቂያ ሚኒስቴሩ ርዕሰ አንቀጹ ቦርድ ኤርትራ ለኢትዮጵያ ተግዳሮቶች ተጠያቂ አትሆንም ሲሉ ጽፏል። ኢትዮጵያ አሰብ ወደብ ባልተቤት ጥያቄ ማንሳቷን ተከትሎ ከዚህ በፊት የኤርትራ መንግስት በመቃወም የሚታወቅ መገናኛ ብዙኃን ድምጻቸው እንዲቀይሩ አድርጓል። መቀመጫውን ዩናይትድ ኪንግደም ያደረገው አሰና ቲቪ አጠቃላይ ተመልካቾች ኤርትራ የፖለቲካ ልዩነት ወደ ጎን በመተው ኤርትራ ጎን እንዲቆሙ ጥሪ አቅርቧል። መቀመጫውን ፓሪስ ያደረገው በተቃውሞ የሚታወቀው ሬዲዮ አረና በበኩሉ ኢትዮጵያ ጠባጫሪ መግለጫ ኮንኖ አቅርቧል። ጦርነት ሊቀሰቀስ የሚችልበትስ እድሎች አለው የሚለው የ2016 ዓ ም የትግራይ ጦር ማብቃት ሀገሪቷ አውዳሚ ጦርነት እፎይታ ያገኘችበት ቢያስመስላትም መንግስት በኦሮሚያ በአማራ ክልል ታጣቂዎች ጋር የሚያ የሚያደርገው ውጊያ አሁንም ዋጋ እያስከፈለ ነው። ይበንድህ እንዳለ አሁን በትግራይና በህዝባዊ ወያኔ ሀርነት ትግራይ ህወሀትና ፌዴራል መንግስት መካከል የሁለት ዓመታት ጦርነት ያስቆመ የፕሪቶሪያው ስምምነት ሙሉ በሙሉ አልተተገበረም በሚል ውጥረት ነግሷል። ህዳር 5 2018 ዓ ም የአፋር ክልል የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፍተው ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውና ስድስት መንደሮች መቆጣጠራቸውን በመግለጹ ነው። የትግራይ ክልል ሰላም ጸጥታ ቢሮ በበኩሉ የከፈትነው ጥቃት ሆነም ተቆጣጠረው መሬት የለም ሲሉ ውንጀላውን አስተባብለዋል። ህዳር 7 2018 ዓ ም ደግሞ ህወሓት የፌደራል መንግስት በአፋር ድንበር አካባቢ በሰው አልባ አውሮፕላን ጥቃት መሰንዘሩን ተከትሎ በመግለጽ ተዋጊ ሰላማዊ ሰዎች መገደላቸውን አስታውቋል። በህዝባዊ ወያኔ ሓርነት ትግራይና ፌደራል መንግስት መካከል ጦርነት የሚቀሰቀስ ከሆነ በኢትዮጵያና በኤርትራ መካከል ጦርነት የመቀስቀስ እድሉ የሰፋ ነው። አዲስ አበባ ኤርትራ የኢትዮጵያ መንግስት ተቃውሞ ነፍጥ ያነሱ ኃይሎች ትደግፋለች ሲልም ይከሳል።